የጋዛ ፍፃሜ በመጽሐፍ ቅዱስ የእግዚአብሔር አምላካችን ቃል ስለ ጋዛ መጨረሻ ምን ይላል ዛሬ ስለ አንዲት ሁል ጊዜም በጦርነት ውስጥ ስላለች ምድር እናወራቸዋለን ይቺ ሐማስ በተባለና ዋናኛ ዓላማው እስራኤልን ማጥፋት ባደረገው ቡድን የበላይነት የተሞላች ምድር ላለፉት ሺህ ለሚባሉ ገደማ ዓመታት እስራኤል ጋር ጦርነት ውስጥ ነበረች። አሁንም ጦርነት ውስጥ ነች? ለመሆኑ የዚህ ሁሉ ነገር መጨረሻው ምንድን ነው? መጽሐፍ ቅዱስ ስለዚህ ነገር ምን ይላል? ውድ የአሳፍቲው ተመልካቾቻችን ዛሬ በዚህ ፕሮግራማችን ስለ ጋዛ የወደፊት ዕጣ ፈንታ እግዚአብሔር ምን እንዳለ ከመጽሐፍ ቅዱስ የትንቢት መጽሐፍ ውስጥ እየገለጥን እንመለከታለን። ጋዛ የሚለውን ስም ያወጡት የዘመናዊው ዓለም ጋዜጦች አይደሉም። ይህ ስም በታሪክ ውስጥ የምናውቀው ጥንታዊ ስም ነው። የቃሉ ሥራው ቃል ኤብራይስ ሲሆን ትርጉሙም ጠንካራ ከተማ እንደማለት ነው። ይህ ስሟ ሆነ ትርጉሙ መገጣጠም የፈጠረው ነው ልንል አንችልም። ይህች ከተማ በጥንታዊ ዘመን በግብፅና በሜሶፖታሚያ በሚደረግ የንግድ እንቅስቃሴ ላይ ትልቅ አስተዋጽኦና ድርሻ ያላት ወሳኝ ቦታ ነች። እናም ጋዛን የተቆጣጠረ ሁሉ ለሁለት አህጉር ማለትም በአፍሪካና አውሮፓ መካከል የሚገኘውን መተላለፊያ ለመቆጣጠር ይችል ዘንድ ይረዳዋል። የሥነ ምድር ጥናት ተመራማሪዎች እንዳረጋገጡት ጋዛ 3000 ዓመት ከክርስቶስ ልደት በፊት የነበረች ከተማ እንደሆነች ፍንጭ አስቀምጠዋል። ጋዛ በ15ኛው ክፍለ ዘመን ከክርስቶስ ልደት በፊት ፈጥሞስ በተባለ የግብጽ ፈርዖን ወደ ከናን ባደረገው መስፋፋት ተይዛ እንደነበር ይነገርላታል። ከጥንት ጀምሮ ጋዛ የመተላለፊያ መስመር ነበረች። የኃይልና የግጭት ማዕከል ሆናም ነበር፣ አሁንም ሆና እየታየች ነው። በ12ተኛው መቶ ክፍለ ዘመን ከክርስቶስ ልደት በፊት የፊልስጤማውያን ወደ ጋዛ መድረስ ተከትሎ ጋዛ ከአምስቱ የፊልስጤማውያን ከተማ እንደ አንዷ ሆና ተቆጥራ ነበር። እነዚህ ከተሞችም አሽከሎን፣ አሽዳድ፣ ጋዝ እና ኤክሮን አጠቃሎ የያዘና ጋዛን የሚጨምር ነው። ከእነዚህም ከተሞች ነበር እስራኤላውያንን የማጥቃት እርምጃ የሚከወነው። በቦታውም የጣዖትን ቤተ መቅደሶች ለመስራት አካባቢውን ለመቆጣጠር ሙከራ አደረጉ። በአንዳንድ ነገሮችም ስኬታማ መንገዶችን ተጓዙ። ለምሳሌ ፍልስጤማውያን ሳምሶንን የወሰዱት ከጋዛ ነበር። እናም በምርኮ ወስደው በጣዖታቸው ፊት አቁመው በብዙ ተሳለቁበት። ያም ሁነት በእስራኤልና በጋዛ በኩል ያለውን ጠላትነት የሚያሳይ ምልክት ሆኖ ለዘመናት ዘልቋል። ጋዛም በእግዚአብሔር ሕዝብ ላይ የተነሳች ከተማ ሆነች። የሥነ ምድር ቁፋሮ ተመራማሪ የሆነው ዊልያም ፎክስዌል እንደገለጸው ጋዛ በፍልስጤም መስመር ውስጥ በጣም ወሳኝ የሆነች የንግድ ቀጠና ከተማ እንደነበረችና ከናናውያን ግብፅ በተጋፈጡበት ጊዜ ሁሉ ቁልፍ ቦታ እንደነበረች ገልጿል። ሌሎችም ሊቃውንት ስለ ጋዛ ጠቀሜታ ብዙ ነገር ብለዋል። ጋዛ ወደ ኤሽያ ለመግባት በሚደረግ ጉዞ ላይ ቁልፍ መንገድ ናት። ይሄም ጋዛን መቆጣጠር የቻለ ሁሉ ንግዱን ብቻ አይደለም የሚቆጣጠረው ካንዱ አህጉር ወደ ሌላ አህጉር ሊሻገር የሚችለውን ቦታ ጭምር እንጂ። እዚህ ጋር ግን አንድ የተቃርኖ ሀሳብ እናገኛለን። ምንም እንኳን ጋዛ የሁሉም ነገር ቁልፍ ቦታ ብትሆንም ሰላም የሚባል ኖሯት አያውቅም። በብዙ ሀገሮች ወረራና ጥቃት ውስጥ አልፋለች። ግብፃውያን፣ ሶራውያን፣ ኢራቃውያን ወይም ባቢሎን፣ ግሪኮች፣ ሮማኖች ኦቶማን ቱርክ፣ የመስቀል ጦረኞች ሁሉ ጋዛን መተላለፊያ እያደረጉ ብዙ ጥፋት አድርሰውባታል። የጋዛ ታሪክ የማይቆረጥ የጦርነት አዙሪት፣ የመልሶ ግንባታ፣ የውድመት፣ የመከራና የሞት ዘገባ የሚያውጠንጥን ነው። የዚህ ሁሉ ጥፋት መነሻው ከመልክዓ ምድራዊ አቀማመጥ ወይም ከፖለቲካ የሚገኝ አይደለም። ከመጀመሪያው ጋዛ ስለ ኃጢአቷ የሚመጣባትን ፍርድ ከቅዱሳን መጽሐፍ ትንቢት ውስጥ ተቀምጧል። ግድግዶቿ አይቆሙም፣ ቤተ መንግስቶቿም ይፈርሳሉ። ምክንያቱም የእስራኤል አምላክ ፍጻሜዋን አቅርቧልና። የጋዛን ባህሎች ብንመለከት የተቀየጠ እንደሆነ እንረዳለን። ከናናውያን፣ ግብፃውያን ሌሎችንም ዝርያዎች በዚያ ምድር ይኖራሉ። እናም ፍልስጤማውያን ከሁሉ አይነት ባህል ወርሰዋል። ነገር ግን የራሳቸውን ባህል ለማስጠበቅ ሞክረዋል። በሃይማኖት በኩል ጋዛ የጣዖት አምልኮ ማዕከል ነበረች። መጽሐፍት በጋዛ ውስጥ ይደረጉ የነበሩትን ክፉ አምልኮዎች በመግለጽ እንዴት ምድሪቱ ከእስራኤል አምላክ ከእግዚአብሔር በተቃርኖ መቆሟን ይነግረናል። ይህም ነቢያት ለምን በውስጧ ያለውን እርኩሰት እንደገለጹና በውስጧም የጠፋውን መንፈሳዊነት ለምን እንዳስረዱ የሚጠቁመን ነው። የግሪኩ የታሪክ ምሁር ሄሮድተስ በአምስተኛው መቶ ክፍለ ዘመን ከክርስቶስ ልደት በፊት ጋዛን ሲገልጻት በዚህ ዘመን እጅግ የበለጸገችና ጠንካራ እንደነበረች አብራርቷል። ለጥንታውያን ሰዎች ጋዛ የብልጽግና ምልክት የሆነች ከተማ ነበረች። ጋዛ በቅዱሳ መጻሕፍት ትንቢት ውስጥ የእግዚአብሔር የፍርድ ምድር እንደሆነች ተነግሮላታል። የሚደርስባትን ቅጣት ይገልጻል። የእያንዳንዱ የትንቢት ቃል ከጋዛ ውስጣዊ ባህሪ ጋር የሚገናኝ መንገድ አለው። አሞጽ ምዕራፍ 1 ከ6-7፣ እግዚአብሔር እንዲህ ይላል፣ ለኤዶምያስ አሳልፈው ይሰጧቸው ዘንድ ምርኮኞችን ሁሉ ማርከዋልና ስለ ሦስት ወይም ስለ አራት የጋዛ ኃጢአት መቅሰፍቴን ከማድረግ አልመለስም። በጋዛ ቅጥር ላይ እሳትን እሰዳለሁ፣ አዳራሾቿንም ትበላለች። አሞስ ይህንን ትንቢት የተናገረው ስምንተኛው ክፍለ ዘመን ከክርስቶስ ልደት በፊት ሲሆን ዘመኑም ጋዛ በከፍተኛ የብልጽግና ማማ ላይ የነበረችበት ወቅት ነበር። መለኮታዊ የሆነው ክስ ግልጽ ነበር። ከተማዋን በባሪያ ንግድ ሞልተዋት ነበር። ጋዛ በወቅቱ እስራኤልን ማጥቃቷ ብቻ አልነበረም በወቀሳ መልኩ የቀረበባት፣ በያዘቻቸው ከተሞች ውስጥ የተማረኩትን ሰዎች እንደ ቃ መሸጥ መለወጧ ጭምር ነበር ያስከሰሳት። ኢኮኖሚያ የቆመው በንጹህ አንደም ነበር። እግዚአብሔር በእውነተኛ ፍትህ ለጋዛ ምላሽ ሰጠ። የአሞጽ ትንቢት ይህንን የሚገልጽ ነው። የጋዛ ግድግዳዎችም በእሳት ይጋያሉ ወይም ይነዳሉ። ይህ ምን ማለት ይሆን? ግድግዳዎቹ የሰራዊትና የደህንነት ምልክቶች ናቸው። እግዚአብሔር እነዚህ ግድግዳዎች ይነዳሉ አለ። ጥንካሬያቸው ሁሉ ይጠፋል፣ ይወድቅማል። የቅንጦት ህይወት የሚያንጸባርቁበት ቤተ መንግሥቶቻቸው ወደ አመድነት ይቀየራሉ። ይህም ስላደረጉት ኢፍትሐዊነት ሁሉ በእግዚአብሔር የሆነ ፍርድ መሆኑን ያውቃሉ። ስለፈጸሙት ጥሰት ፍርዳቸውን ይቀበላሉ። በትንቢተ ሶፎንያስ ምዕራፍ 2 ቁጥር 4 ላይ እንደዚህ ይላል። ጋዛ ትበረበራለች፣ አስቀሎናም ባደማ ትሆናለች፣ አዛጦንም በቀን ወደ ውጭ ያሳድዷታል፣ አቃሮንም ትነቀላለች። ከመቶ ዓመት በኋላ ነብዩ ሶፎንያስ ሌላ የቅጣት ትንቢት ጨመረ። ይህም ሙሉ ለሙሉ ጥፋት ነው። ጋዛ አውድማ ትሆናለች። የዕብራይስጡ ቃል ብቻዋን ትሆናለች፣ ያለ ባለቤት ትሆናለች፣ ወይም ያለ ጠባቂ ትቀራለች እንደማለት ነው። እንደ መናፍስት ከተማ ትቆጠራለች። ደግሞም ይገማባት ዘንድ የሚሻው ሰው አይኖርም። ጋዛ ባላት መልክዓ ምድራዊ አቀማመጥ ተመክታለች። በአካባቢው ካሉ ሀገራትም ጠንካራ የሆነ ግንኙነት ፈጠረች። ሕዝቦቿም በእግዚአብሔር ከመታመን ይልቅ በሰራዊቶቿ፣ በንግዷ፣ በምድራዊ ሀብቷ ላይ ራሳቸውን ጠመዱ። ይህም መተማመናቸው ይሰበራል፣ ጋዛም ባዶዋን ትቀራለች፣ ያለምንም ጦር ያላንዳችም ሰው። የሀብትና የአልበገር ባይነት ተምሳሌት የሆነችው ሀገር ሁሉ ዝምታ ይወጣቸዋል። ለእያንዳንዱ ኃጢአቷም ቅጣቷን ትቀበላለች። ጋዛ የተሰጣትን ጥሩ ቦታ ለመባረክ ከማድረግ ይልቅ በኢፍታዊነት መንገድ ራሷን ለመጥቀም ተጉዛበታለች። በእግዚአብሔር ከመታመን ይልቅ ባላት ጦር ታመነች። እናም ነብዩ የተማመነችበት ሁሉ ይወድማሉ፣ ይጠፋሉ። ከነቢያቱም ከአሞጽና ከሶፎንያስ በኋላ ሌላ የአንድ ነቢይ ድምፅ ሌላኛውን የጋዛን ጥፋት በትር አቅጣጫ ተነበየ። በእግዚአብሔር ከመታመን ይልቅ ባላት ጦር ታመነች። እናም ነቢዩ የተማመነችበት ሁሉ ይወድማሉ ይጠፋሉ ይለናል። ከነቢያቱ ከአሞጽና ሶፎንያስ በኋላ ሌላ የአንድ ነቢይ ድምፅ ሌላኛውን የጋዛን የጥፋት በትር አቅጣጫ ተነበየ ነቢዩ ዘካርያስ። ነብዩ በዚህ ትንቢት የሚታየውን የጋዛን ጥፋት ብቻ ሳይሆን ውስጣዊ የሆነውንና መንፈሳዊውን መቃወስ ተስፋ ማጣትን ገለጸ። እስኪ ትንቢቱን እናንብብ። ዘካርያስ ምዕራፍ 9 ከ5 እስከ 7 አስቀሎና አይታ ትፈራለች፣ ጋዛ ደግሞ አይታ እጅግ ትታመማለች። አቃሩንም እንዲሁ ተስፋዋ ይቆረጣልና ንጉሡም ከጋዛ ይጠፋል፣ በአስቀሎናም የሚቀመጥ አይገኝም። የተደባለቀ ወገን በአዛጦን ይቀመጣል፣ የፍልስጤማውያንም ትዕቢት አጠፋለሁ። ዘካርያስ እንደሚለው ጋዛ በከባዱ ትቀጣለች። በጦርነት የሚመጣ አካላዊ ጉዳት ብቻ ሳይሆን ከፍተኛ ተስፋ መቁረጥ የሚመነጭም የመንፈስ መታወክም የሚያስከትል ነው። የሚመሯቸውም ነገሥታት በኃይል ይናወጣሉ፣ ዙፋናቸውንም ያጣሉ። የሚመኩበትም ሁሉ ይሰበራል። የጣዖት አምልኮአቸውም ሁሉ እንዳልነበር ይሆናል። ጋዛ በመንግስቷ፣ በሀብቷ፣ በንጉሶቿ፣ በጦሯ ተመክታለችና በእግዚአብሔር ስላልተመካች ፍጻሜዋ ይሆናል። ያለ ምንም መዳረሻ ያለአንዳጅ ተስፋዋም ትኖር ዘንድ አለች። ስለ ተስፋ መቁረጥ የሚያወራው ሀረግ ስለ ተስፋ መቁረጥ የሚያወራው ሀረግ የጋዛውያንን መንፈሳዊ ክንውን የሚያሳይ ሲሆን ለጣዖት የሚያቀርቡትን የደመ ሰዋዕት የሚያቀርቡትን የጣዖታትን ምግብ ሁሉ የሚያጠቃልል ነው። እግዚአብሔር እንዲህ ይላል፣ ይህንን ሁሉ እርኩሰት የሚያቃጥልበት ጊዜው አሁን ነው። ከተማዋን የበከለው የጣዖት አምልኮ የሚጠፋበት ጊዜው ደርሷል። ይህም የእግዚአብሔር ፍርድ የሚያርፈው በሚታየው ነገር ማለትም በቤተ መንግሥቶቿ ወይም በከተማዎቿ ቅጥሮች ብቻ ሳይሆን በመንፈሳዊ ነገሮች ሁሉ ጭምር እንጂ። ጋዛ የምትቀጣው ስለፈጸመችው ኃጢአት ብቻ ሳይሆን ስላካሄደቻቸው የጣዖት አምልኮ ጭምር ነው። ምክንያቱም ከእውነተኛው አምላክ ርቃና ነቢዩ ዘካርያስ ሌላ አስገራሚ ነገር በትንቢት ውስጥ እንዳስቀመጠው በእግዚአብሔር የፍትህ ቅጣት ሂደት ውስጥ የእግዚአብሔር የሆኑ ሰዎች ስለመኖራቸው ነው። በጋዛ ውስጥ ጥቂት የሚሆኑ ሰዎች ፊታቸውን ወደ እግዚአብሔር ይመልሳሉ። ይህም እግዚአብሔር በፍርድ ወንበር ላይ በተቀመጠባት ከተማ እንኳ ሳይቀር ምሕረቱን ፈጽሞ እንደማያረቅ ነው። ጋዛም ያለ አንዳች ምልክት ሙሉ ለሙሉ የምትጠፋ አይደለችም። ለእግዚአብሔር የተገዙ ይድናሉ። ትንቢተ ዘካርያስ በቀጥታ የሚናገረው ከመንፈሳዊና ፖለቲካዊው ጋር የጋዛ ሁኔታ ጋር ነው። በጣዖት አምልኮ በርኩሰትና በሰው መታመን ውስጥ የኖረችው ከተማ እግዚአብሔር የቅጣት በትሩን ልኮ ያጠፋታል። 1976 ድረስ ጋዛ በግብፅ እየተዳደረች ትልቅ የስደተኞች ጣቢያ ሆና ነበር 1950ዎቹ የተባበሩት መንግስታት ድርጅት ሁለት ሦስተኛ የሚሆነውን የጋዛ ህዝብ የፊልስጤም ስደተኞች ነበሩ። ከተማዋ ሁል ጊዜም በወታደራዊ ውጥረት ውስጥ ናት። 1967 የስድስት ቀን ጦርነት፣ እስራኤል ጋዛን ጨምሮ የጎላን ተራራን በምስራቅ ኢየሩሳሌምና ዌስት ባንክን ተቆጣጠረች። ከዚያም ጊዜ ደግሞ ለአራት ዐስርተ ዓመታት ጋዛ በእስራኤል ቁጥጥር ውስጥ ወደቀች። ይህንን ተከትሎም የማያባራ ግጭት ወታደራዊ ውጥረት በስፍራው ነገሰ። 1987 የመጀመሪያው የፍልስጤማውያን ተቃውሞ እስራኤል በያዘቻቸው መሬቶች ላይ ሰልፍ በመውጣትና የእስራኤልን መሪዎች ለመቃወም ተካሄደ። ይህም በዌስት ባንክ የተካሄደ ነበር። የግጭቱ ምዕራፍ ከፍ እያደረገና የጋዛንም ታሪክ እስከ መጨረሻው የቀየረ ሁነት የተፈጠረው ግን በሐማስ መሪነትና እንቅስቃሴ መጀመሩን ተከትሎ ነበር። ይሄ የእስራኤላዊ ተቃውሞ ንቅናቄ ከምስረታው የፖለቲካ ፓርቲ ይዘት አልነበረውም። ሃይማኖታዊና ማህበራዊ ጉዳይ ላይ የሚንቀሳቀስ ህብረት ነበር። ምስረታውን በግብፁ የሙስሊም ወንድማማቾች ፓርቲ አነሳሽነት የሆነ ነበር። ቡድኑ ሁሉም ፍልስጤማውያን ነፃ መውጣት የሚችሉት በጅሃድ ወይም በቅዱስ ጦርነት ነው ብሎ ያምናል። በ1988 መመሪያውን አሳተመ፣ ዓላማውንም በግልጽ አሳወቀ። ይኸውም እስራኤል የምትባል አገር መጥፋት ነው የሚል ግልጽ ሐሳብ የተቀመጠበት ነበር። ምክንያቱም ሐማስ የእስራኤልን መኖር አይቀበልምና ነው። ምንም የሰላም አማራጭ አይሰጥም። በዚህም ምክንያት ዛሬም ድረስ ይሄ ቡድንና እስራኤል ላለፉት 30 እና 40 ዓመታት ደም አፋሳሽ በሆነ ግጭት ውስጥ ለማለፍ ተገደዋል። ሐማስ እስራኤል ጠር በሆኑ ሀገራት እነሆ የሚደገፍ ቡድን ነው። እስራኤል ደግሞ ከምንጊዜውም ማጋሯና ፕሬዝዳንት ቢለዋወጥም እንኳ ለእስራኤል ያላት ፍቅር ከቶ በማይቀንስባት አሜሪካ እየተደገፈች ደም ማፍሰሷን ዛሬም ድረስ ቀጥላለች። ውድ የአሳፍ ቲዩብ ተከታታዮች ጠቅለል አድርገን ብንመለከተው የጋዛ ውድቀትና አሁናዊ መፈራረስ ምናልባት የቀጣዩ ትንቢታዊ የፍርድ ጣፈንታ ራሳችንን ከመጽሐፍ ቅዱስ አንጻር እንዴት አድርገን መመልከት እንዳለብን የሚያሳይ ትልቅ መልእክት እንደሆነ እንረዳለን። ይኸውም ጋዛ በኃጢአቷ እንደ ተቀጣች ሁሉ ጋዛ የውድቀቷ ምንጭ የሆኑ ነገሮች ሁሉ ለዘላለም በማይቆም ነገር መታመኗ ነበር። ይሄ ለከንቱ ነገር ያላት እምነት በኋላ ላይ አካላዊና መንፈሳዊ የሆኑ ዋጋዎችን አስከፍሏታል የኖረችበት የሕግ መተላለፍ የጣዖት አምልኮና ሌሎች ከእግዚአብሔር ሐሳብ የተለዩ መንገዶች በብዙ እንደተጎዳች መጽሐፍ መጻፍ ቅዱስ ይነግረናል በእኛ ሕይወት መታመን ባለብን በእግዚአብሔር ላይ ሐሳባችንን ጥለን እግዚአብሔርን መታመንና በቅድስና ሕይወት መኖር ይገባናል በዚህ ዘመን እኛም ቢሆን እንደ እግዚአብሔር ሐሳብና ፈቃድ ለመኖር እንደ እግዚአብሔር ምክር ለመንቀሳቀስና ለመራመድ፣ ለመውጣት፣ ለመግባትም ሕይወታችንንም እንደ እግዚአብሔር ቃል ለመቃኘት ጊዜው አሁን ነው እንላለን። ጸጋ ይብዛላችሁ።